ሰላም እንዴት ናችሁ? አርሴማ ነኝ። ዛሬ የምገኘው በቡራዩ አካባቢ ገፈርሳ ሀይጋ ነው። የኢሬቻ በዓል እንዴት እንደሚከበር እስኪ በደንብ አድርገን እናያለን። ቆንጆ ቆንጆ ቦታዎች አሳያችኋለሁ። እዚህ ጋ እንደምታዩት ሀይቁ ዳርቻ ነው የምገኘው፣ የኢሬ ፈና ስነስርዓት የሚካሄድበት ቦታ ነው። እስቲ ጠጋ ብለን ደግሞ በደንብ እናያለን። አብራችሁ ቆዩ። ሰላም፣ ራስዎን አስተዋውቁኝ። ስሜ ቢኒያም ጸጋ ይባላል። የሸገር ከተማ የቱሪዝም ኮሚሽን ኃላፊ ነው። ዛሬ ፕሮግራሙ በጣም ደስ ይላል። እኔ አሳልፌ ነው የመጣሁት ወደ አንተና። እንዴት ነው እስቲ ሙሉ ሂደቱን ለሰው አስረዳል፣ እንዴት እንደነበር ስንት ሰዓት እንደጀመረ ከምን እንደተጀመረ የሚለው ነገር። እሺ ያው ዛሬ ያከበርነው የኢሬቻ የመልካቴቴ የምስጋና በዓል ነው። ይሄም ዛሬ ከጠዋቱ 11 ሰዓት ጀምሮ ወጣቶች፣ እናቶች፣ ሴቶች እንዲሁም አባገዳዎች በተገኙበት ልክ 12 ሰዓት ሲሆን በምርቃት ተጀምሯል። ከዛ በኋላ በእነሱ መሪነት፣ በአባቶች መሪነት፣ በአደ ስንቄዎች ተከታይነት እና በወጣቶች ደግሞ ከኋላ በመሆን በአማረ ሁኔታ በባህላዊ ልብስ ስርዓቱን በሚገልጽ አካሄድ በመቀባበል በመደማመጥ የምስጋና ዝማሬዎችን በማዜም ወደ መልካው ድረስ ተካሂዷል። እዛም ከተደረሰ በኋላ ያው በአባገዳዎች ምርቃት ስርዓቱ ይከናወናል። ዘመኑ የሰላም እንዲሆን የልምላሜ እንዲሆን፣ የአንድነት፣ እነዚህ የመሳሰሉ ክውንዋኔዎች ተላልፏል። አሸናፊ ጣፋ እባላለሁ። በዓል በጣም አሪፍ ነው። ከአዲስ አበባ ኦራ ፍንፍኔ ጀምረን እስከ ደብረ ዘይት ከደብረ ዘይት ደግሞ የአቴቴ ገፈርሳ ላይ ነው የምንገኘው። በጣም ደስ ይላል። ስገቡም እያዩዋችሁ ነበር፣ እየጨፈራችሁ ከጧት ጀምሮ እዚህ ነበር ካደለ፣ እንዴት ነው ያሳለፋችሁ? እስቲ ሙሉ ሂደቱ። በጣም ደስ ይላል። ከባለፈው ከዘንድሮ በጣም ዝናብም የለውም። በጣም ደስ የሚል በዓል ነው።

ደስ የሚል በዓል ያሳለፍ ነው። ሆራ ፊንፊኔም እሱንም ጨምሮ እዚህ ቢሾፍቱም ያለው በጣም ደስ የሚል ሁኔታ ነው ያሳለፍ ነው። ሆራ ሰዴንም በዚህ በደስ በሚሎ መልኩ ያሳለፍን ነው የምንገኘው። በዓል እንዴት ነው በዓል እያሳለፍክ ያለው? በጣም ምርጥ ነው። እንዴት ነው የምታከብሩት? ኢሬቻ አከባበሩን በትንሹ ከአለባበስ ምን እንደሆነ የለበስከው። ባየነ ሀጋር

አብረው ሰውን ታይነ እየጮህ የት ያለም ነው። አለባበሳችሁ እንደዚህ ያላየውም እስካሁን ስመጣና፣ እስቲ ንገሩ፣ ይሄ የምን አለባበስ ነው የሚባለው? አለባበሳችን የቦረና ነው፣ ወደና ነው ለበስነው። በጣም አምሮባቻ። እናመሰግናለን።

እንደዚህ አንድ ሆነሽ አንጸባርቀሽ መታየትሽ ራሱ በጣም ደስ የሚል ነገር ነው። ቦታው ላይ መገኘቱ መገኘቱና እንደዚህ ከማህበረሰቡ ጋር አንድ ሆነሽ በአንድ አይነት ስታይል፣ በአንድ አይነት ባህል፣ በአንድ አይነት ሁሉም ብሔር ብሔረሰብ እዚህ ውስጥ ይገኛል። አንድ ብሔር ብቻ አይደለም ብዙ አይነት ብሔረሰብ አለ እዚህ ውስጥ እና በጣም ደስ ይላል። እና ቦታው ላይ ራሱ መገኘት አንድ ደስታ ነው በጣም በምንዞርበት ጊዜ ከብዙ ከሌላ ሀገር የመጡ ሰዎች ቱሪስቶች አግኝቻለሁ። እና ይሄ ኢሬቻ በዓል በቱሪዝም ላይ ምን ያህል አስተዋጽኦ አለ? እንግዲህ በሀገራችን እንደ ኢትዮጵያም እንደ ኦሮሚያም ከተፈጥሮ ሀብቶቻችን በተጨማሪ ይሄ ባህላዊ ሀብቶቻችን የሚዳሰሱም የማይዳሰሱም የቱሪዝም ሀብቶች ናቸው ለቱሪዝም ማሳያነት ወይ ደግሞ ፕሮዳክት ብለን የምንጠራቸው ናቸው። ሰዎች ምን ያህል የባህል እሴቶች እንዳሏቸው ለዓለም ሕዝብም ለአፍሪካ ወንድማችንም የምናሳይበት እንደዚሁም በተጨማሪ ደግሞ እንዲሁም ኢትዮጵያ ውስጥም ደግሞ ያሉ ብሔር ብሔረሰቦች የሚታወቁበት ባህላቸውን ከአንዱ ለያኛው የሚያስታውቁበት መድረክ ነው። የኢሬቻ ባህልም ያንን እሴት በያዘ እሴቱን በጠበቀ መንገድ ስለሚከናወን ከሌላው ዓለም ለሚመጡት ሰዎች የሚያስተላልፈው የሚሰጠው ወይ ደግሞ ሼር የምናደርገው ባህላዊ ሀብታችን ነው። ሰው ይህንን ደግሞ ኢንትረስት የሆኑ ፍላጎት ያላቸው የሀገር ውስጥም የውጭ ጎብኚዎች ይሳተፋሉ። ከጊዜ ወደ ጊዜ እያደገ መጥቷል። እኛ ደግሞ እንደ ከተማ የከተማችን ተወዳዳሪነት ያሳያሉ ብለን ከምናስበው የባህላዊ ኩነቶች ውስጥ አንዱ የኢሬቻ መልካ አቴቴ ነው። እዚህ ላይ በሚያስፈልገው ደረጃ የማስታወቅ ግንዛቤ ማስጨበጥ፣ ባህሉ ራሱን ጠብቆ እንዲቆየ ማድረግ፣ እነዚህን ስራዎች ከሚመለከታቸው አቦቲ ገዳ፣ ሀደ ስንቄዎች ካልሆነ ስራውን እየሰራ ነው እና ኢሬቻ በዓል ደግሞ ማህበራዊና ኢኮኖሚያዊ ሁኔታዎች ላይ ምን አይነት ጥቅም አለው? እንግዲህ ይህ ባህል የህዝቦች ለፈጣሪ ምስጋና የሚያቀርቡት ነው። ከየትኛውም ዎክ ኦፍ ላይፍ ወይ ደግሞ ከየትኛውም የህይወት ደረጃ ያለ ወጣቶች፣ ሴቶች፣ የተማሩ አርሶ አደሩ፣ ምሁሩ ሁሉም ተሰባስበው እንዲመጡና ፈጣሪን ዋቃን እግዚአብሔርን የሚያመሰግኑበት ቦታ ነው የህብረተሰብ ትስስር ወንድማማችነትን ከማስረጽ ወይ ደግሞ ከማጠናከል አንጻር ትልቅ አስተዋጽኦ አለው ከዛም ባሻገር የኢኮኖሚ እድሎችን ይፈጥራል ገበያዎችን ይፈጥራል ሰዎች ወደዚህ ሲመጡ ባህላዊ ቱሪስታዊ መንገዱን በጠበቀ መንገድ ተኩለው ሴቶች ተኳኩለው ተውበው ጨሌ አድርገው ልብሳቸውን እንደምታየው ባህላዊ ልብሶች ናቸው። ወንዶቹ እንደዛው እስከ ጫማ ያለውን ነገር ሁሉ አድርገው ባህሉን በሚገልጽ መንገድ ስለሚመጡ ይህንን ደግሞ ለመግዛት ወደ ገበያ ይሄዳል ማለት ነው። ሶ ይህን ዘርፍ ላይ ለተሰማሩ የገበያ እድል ይፈጥራል። ኢኮኖሚያቸውን ይደጉማል። ስለዚህ ኢኮኖሚንም በማንቀሳቀስ ወይ ደግሞ የጎጆ ኢንዱስትሪ የምንለውን ሰፖርት ከማድረግ አንጻር ትልቅ አስተዋጽኦ አለው። እሺ በኦሮምኛ በገ ጌሰኒ በገ ወሊንጌኝ ሬሲ ኬኛ ሬሲ ኩን ሬ ኬሰኒ ዋንቴ በጨቂ ገና ባተኒ ቦቀብራ በገ ጌሰኒ ከክረምት አልፋችሁ ወደ በጋ

እሬቻ በየአመቱ በዚህ መልክ እና በአማረ መልክ እየተከበረ ይገኛል። በቀጣይ አመት የቀጣይ አመት ሰዎች ይበለን። በዚህ አጋጣሚ መላው የኢትዮጵያ ሕዝብ የመላው በኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች እዚህ መጥተው ከሕዝባችን ጋር ታድመው ወንድማማችነትን የሚጠናከርበት በዓል በመሆኑ በሚቀጥለው አመት ተዘጋጅታችሁ መጥታችሁ እሬቻን አብራችሁ እንድታከብሩ በመልካቴቴ ላይ ጥሬን አስተላልፋለሁ። Non c'est እንግዲህ ተመልካቾቻችን በገፈርሳ ሐይቅ አካባቢ ያሳለፍነው የኢሬቻ ፕሮግራም ይህን ይመስል ነበረ። በጣም ደስ የሚሉ ሰዎችና ደስ የሚል ጊዜ አሳልፈናል። በቀጣይ ጊዜ እስከምንገናኝ ድረስ